ላይ ፎቶ ትሰራለሽ እዚህ ሆነሽ ማለት ነው። ብዙ ልጆች የተናደዱ አሉ። አሁን አብረሽ ላይ ማለት ነው። አብረሽ ምን አገባችሁ? የራሴ ነው የምደግሰው፣ እናንተ ነው የምደግስልኝ? የራሴ ነው፣ የራሴ ብር ነው አለ ማለት ነው። እውነታ ነው። ለምን አላልኩም? እንደዚህ አብረሽ እያላችሁ ትንጃጃላችሁ፣ ሩታ እያላችሁ ትንጃጃላችሁ። ይህ በፊት እና የአሁን ፎቶ ካያችሁ አሁን መጀመሪያ በሰልባጅ ይለብሳሉ። አሁን ግን ብራንድ ብራንድ የሆነ በቃ ልብሶች ወይ ይለብሳሉ። ለምን ምክንያት የመዳም ቅመሞች እንደዚህ ነው። ለእናንተ ማለት ነው። እናንተ የምንለብሰው ቤት ውስጥ ምሰራ ቤት ውስጥ የምንለብሰው ታውቃላችሁ፣ ብላችሁም ግን አሁን አሁን እሱ መጀመሪያ ሰልባጅ ለብሰው አሁን ብራንድ ብራንድ የሆነ ልብስ ይለብሳሉ። እናንተስ፣ እናንተ ሁልጊዜ ለሰው ሆናችሁ ለሰው ለሰው ለሰው ልካችሁ ሁልጊዜ ሰራተኛ ሆናችሁ የእሱ የእሱ ቪዲዮ ማየት ነው ደስታችን። እናንተስ ነገ ምን እንጠብቃችሁ ብላችሁ ብራችሁን ቆጥባችሁ ወደ ሀገራችሁን ገብታችሁ እንዳብረሽ መሆን የለባችሁም እናንተ እንደዴ? ምንድን ነው እኮ ሞታችሁ እኮ አብርሽ አብርሽ አብርሽ አብርሽ ምንድን ነው እናንተ፣ እንደዴ ምንድን ነው? እንደዚህ እንደዚህ መካበድ ማለት ነው። አረ ፈጣሪ ሆይ እዝጎ እዝጎ እዝጎ አበሻ አበሻ እኮ ል ጊዜ እንደዚህ ናት። በቃ ወኔ ነገር ከአንድ አንድ አፍትካ እኔ እንጃ ይሄ ልጁ አፍቴለም። ስለዚህ እኔ እንጃ ምንድን ነው የምታካበዶ ይሄ ሁላ ማለት ነው፣ ይሄ ሁላ እንደ ሙዚቃ የሚወጣ ልጁ በቃ እኔ እንጃ። ሙዚቃ የወጣው ብዙ ግን፣ እሱ ግን ይሄ ልጁ ተፈቅሮ ዛሬ ተዋዶ ነገ ለእናንተ ትምህርት ነው ይሄ። ለእናንተ ትምህርት አይደለም ሲጀመር ማለት ነው። ግን ራሳችሁን መጠበቅ አለባችሁላችሁም። አሁን እች ልጅቷ እያለቀስ ስትቆይ ያስገባችኋለሁ ማለት ነው፣ የሷ ድምጽ ማለት ነው። ትንሽ ለምን ለምን ለምን እንደዚህ ይሆናል? ለምን ራሳችሁን አትጠብቁም እንዴ? ራሳችሁን መጠበቅ አሪፍ ነው። ራስ ራሳችሁን ከወዳችሁ ሰው ይወዳችኋል። ሰው ላይ ዝፍዝፍ እያረጋችሁ እንደዚህ ሚዲያ ላይ ወጥቶ እየሰደባችሁ ነው እንደዚህ አያችሁ አያችሁ ስንት አሁን የሱ ሰብስክራይ አራት መቶ ሺህ ገብተዋል፣ አራት መቶ ገብተዋል። እና እናንተ ለምን ምክንያቱ ነው፣ እናንተ ምክንያቱ ስንት ሰው የሰራ ብዙ ሰዎች እየሰሩ አለ። ብዙ ማለት ነው ብዙ ብዙ። ከዚህም በፊት ስንት ነው ሰብስክራይችን፣ አራት ሺህ አራት ሺህ ያለውኔ፣ አንድ መቶ ያለውኔ አልሞላ ሰው አለ እሱ ቀደም አሁን ግን ቢሞላም ለእናንተ ምክንያቱ እናንተ ለምን ግሩብ ከፍታችሁ ዝብዝብ በቃ በተሸገረ በቃ መኪና ገዝታችሁ ሰሰጥ፣ ለምን ለወንድምሽ መስኝና መኪና ገዝት ያሰጥም ለወንድምሽ እንደዚህ ያርግ ካልሹ፣ አሁን አታርግም። አታረግ ልብስ ለማጥባል ጊዜ ካለሽ አታግዥ አትግዥም፣ ታውቃለሽ። አንቺ የሰው ለምን ትሆናለሽ? ለወንድምሽ ወንድምሽ ነው፣ አይትሽ ነው፣ አይትሽ ነው፣ ቤተሰብሽ ቤተሰብሽ ነው። አታውቃለሽ? ይሄ አሁን ምን አገባችሁ? ለምን አውጭ ባልኩል ብሎ ተሳደበ። እንኳን ተሳደበ እንኳን እንኳን እንኳን ደግ አረገው ነታ ብርሽ ኔ በዚህ በዚህ አደቃሎ ማለት ነው። ለምን ሰው በቃ ምን እኔ ነው ላ እኔ ነው አውጭ ብለ ብዬ ጠይቃለሁ አለ እውነት እኮ ነው። ተሳደበ ያው ሰርጋችሁን ሰርጌ እንደዚህ ዛሬ ያለውንም ዛሬ ነው። እናንተ ምን አገባችሁ ከመጣችሁ ነው፣ ከቀራችሁ ቅሩ ያለ ማለት ነው። የቪዲዮ እውነት እኔ በዚህ በዚህ እውነት ደስ አለኝ ማለት ነው። ምን ነው ከሄዳችሁ እኮ ምንድን ነው ምንድን ነው ብርሽ የሆነ መንግስት፣ መሰላችሁ እንዴ መንግስት መንግስት ማለት ነው። አብይ አረጋችሁ እኮ። ኧረ ተው፣ ኧረ ተው፣ ተረጋጉ በቃ። እውነት መናገር ተረጋጉ፣ ማረጋጋት ነው። ምን ነው የመዳም ክኩሽና ሆናችሁ አንዘፍዘፋችሁ ነው። አሁን አሁን ስማችሁ የመዳም ቅመም ሆነ ተቀያረ። የከፍቶች የመዳም ከፍቶች እያሉ ልጆቹ የተሳደቡ ነው። እውነትን መናገር እኔ እንደዚህ መናገር ይለብኝ ማለት ነው ስጀምር ማለት ነው። ይህ መዳም ከፍቶች እያላችሁ ብዙ ልጆች ተሳደሙ፣ ብዙ ብዙ ማለት ነው። እና ስለዚህ ራሳችሁን ጠብቁ። ራሳችሁን መጠበቅ አሪፍ ነው ብዬ ነው ማስቡ እናንቴ ማለት ነው። ሰላም ሰላም፣ የሲቨን ቤተሰቦች እንዴት ናችሁ? ደህና ናችሁ ዋላችሁ? እኔ ያለው ልዝገበር መዝገን እናንቴ ደህና ናችሁ ወይ አላችሁ? እኔ ያለው ልዝገበር መዝገን እናንቴ እንዴት ናችሁ? ደህና ናችሁ ወይ? እንዴት ዋላችሁ? እንዴት ነው አመት ባሎ መጥቶ አለላችሁ። እንኳን ደረሳችሁ። ማመት ገብተዋል ደስ ሲል ማለት ነው ማለት ነው እኛ መጥተዋል ማለት ነው። ቤተሰብ ያላችን ቦታ መልካም አበት ባለች እላችኋለሁ። የትም ቦታ ቢሆንም ኢትዮጵያ የሆናችሁ አገሪም ቢሆናችሁ ማለት ነው እና መልካም አበት ባለች እላችኋለሁ። ቤተሰብ ዛሬ እየመጣው ማለት ነው። ማማት ላይ ግን የሰው መናገር ጥሩ አይደለም። ያው ስራ ስለሆነም ያው እንግዲህ ዛሬ የሰሙ እንደምሰማ ይዘ ይመጥቻለሁ ማለት ነው። አብርሽና ሩታ ማለት ነው። ቤተሰብ ታውቃላችሁላችሁም እዚህ ዱባይ ላይ ሰርግ ማረግ የመጡ ማለት ነው። ኢትዮጵያ ላይ አንችልም ኢትዮጵያ ላይ ማረግ ሰርጋችን እዚህ ላይ ያሉ የመዳም መቀመሞች ማለት ነው ሰርግ ኢትዮጵያ ላይ አሁንም ብሎ ማለት ነው ብር ከጉሩብ ማለት ነው ቴሌግራም ላይ ብር ሰብስቦ ጉሩብ አርጉ ነበር። ያው በፊትም ጉሩብ አለ ሶስት ጉሩብ ነው አራት ጉሩብ ነው የከፈቱ ራብልሽ እና ያዶታ ምክንያት ማለት ነው። እና አሁን ግን ምን መሰላችሁ? ማማስ ነው ሁሉም ነገር የሰው መናገር በጣም ከባድ ነው። ግን ቢሆንም ያው አንዳንድ ሳሙን ጥፋተኛ ብዙ ጥፋት አሉ ማለት ነው። ለሚመሰላችሁ ጥፋት ምንድን ነው ያላችሁ? ጥፋታችንሁን አንድ መስቀል አስሮ ማማት ውስጥ ወስ እንደዚህ ነገር ሰርግ ማደግስ ጥሩ ነው፣ አሪፍ ነው። ሁሉም ቦታ አለ። ግን ትላንትና ማማት ነበር ማማቱ ገብተዋል። ስለዚህ እሱ ትላንትና ሰርግ አለ። ለምንድን እንደዚህ ይሆናል? ለምን ለምን እንደዚህ ይሆናል? ከባድ ነው ነገር እና ስለዚህ አሁን እሱ ቅዳሜ ነው የመዳብ ቀማሚዎች አሁን ብዙም ብዙ ነገሮቹ አይመቹም፣ ታውቃላችሁ። እዚህ ስራ ስለሆነ ቅዳሜ እረፍት ትምህርት ስለሆነ ዛሬ እረፍት ትምህርት ስለሆነ አይመችኝም ብሎ ቅዳሜ ሰርጉ ቅዳሜውን ቅዳሜ መጣለን መዳሜን ጠይቅን ምናምን እያሉ ነበር ቲክቶክ ላይ ማለት ነው። እሱ ቅዳሜ አልሆንም ቅዳሜ እኔ አይመችኝም ብሎ ሰርጉ ትላንትና ነበር ማለት ነው። ትላንትና ነው አርጎ የመዳም ቅመሞችን ለምን እኛ አይሰማም? ለምን እኛ ምክር አይሰማም? ለምን አልፈለገም እኛ እንደምንሄድ አልፈለገም? እሱ ለምን እኛ ይሄን ደርሶናል ይሄ እንደዚህ አርግን በጉሩብ ብር ሰበስበን እዚህ ላይ ሰርግኛን እንዚ አልደረሰን ብሎ ማለት ነው። አንድ ልጁ ዛምና አለች። ቆይ የሷ ድምጹን አስገባቸዋለሁ ማለት ነው። እያለቀሰች ማለት ነው። እያለቀሰች ማለት ነው። ባምባ ያለች ማለት ነው። በአንድ ወርበር ነው ብር ሚለኩ ብር ሚላኩ አለችና በጣም ከባድ ነው። እና የበፊቱና የሆኖ አንድ አይደለም። ሁላችሁም ታውቃላችሁ። የመዳም ቅመሞች ናቸው እንደዚህ ያረገው ማለት ነው። እና ስለዚህ እሱ ምን አገባቸው አለ። ቲክቶክ ላይ ትላንትና ማታ ገብቶ ድግ ከደገስኩን የራሴ ካገባው የራሴ ሚበላ የራሴ ምን አገባችሁ እናንተ የመዳም ቅመሞች ስላሉ አለ። ተሳደበ ማለት ነው። እኔ በዚህ በዚህ ማለት ነው። ደግ አረከ ለምን አንድ ሰው ማለት ነው። ለሰው በቃ መሆን አይደለም። በቃ ማን ምንድን ነው ዘፍ ዝፍ አላቸው ለአብረሽና ሮታ ምንድ ስንት ስንት አለ፣ ስንት ሰው አለ የተሸገረ ብዙ ብዙ መንገድ ቁጭ ብሎ እዝጋብሔር እዝጋብሔር ሰጣቸው። ያላ ዳር ካሰጣችሁ እዝጋብሔር ይሰጣችሁ አለው። ተመልሶ ለአንዳንቴ ይሄ የጠገቡ ምንም ምንም ምንም በቃ ምንም የተሸገሩ አሌለም። ጠግቦ ሰርቶ የሚበሉ እናንቴ እዚህ ሆናችሁ ለምን አብረሽና ሮታ ባይገር ትሄዳላችሁ ብላችሁ ማኪና ደስታችሁ አብሮሽ ለምን ቤት ቤትክን፣ ቆባዶ ነው ብላችሁ እንዳለ ቲቪ፣ ትልቅ ቲቪ ገዝታችሁ እንዳለ ፍራሽ፣ እንዳለ አልጋ፣ እንዳለ ሶፋ፣ እንደዚህ ሞልታችሁ ማለት ነው። ለምን ለእናታችሁን አትሞሉም እንዴ? እኔም በዚህ በዚህ ደግ አረገ ያል አልኩኝ። በቃ አሁን የእንድ ልጅ ታሷ ልጅታ እያለቀሰች ነው እያለቀሰች ነው በዛው ለምን ሩታ አብርሽና ሩታ ትሳደባላችሁ ብላ ማለት ነው። እኔም እንደዚህ እንደዚህ እንደ ከፋታ ላይ አይፈቀደም። እናንቴ እኔም በጣም ነው ምወዳችሁ፣ በጣም ነው እኔ በአመት በአመት ሁልጊዜ ነው ብር ሚልኮ፣ ሶስት ወሪ ሶስት የአራት ወርም ለምን አንቺ አንቺ ከፍት